እናትን እናትሽን ይዘሽልሽ መጣው፣ ስትል አው እንኳን ይዘሽ እንኳን ደህና መጣሽ እናቴ። የመጣሽ አዎ፣ ነይ እስኪ። ማንሽ አንቺ? ከየት ነው የመጣሽ? እሺ፣ እንዴት ነው የሆነው? ታሪኩ እንዴት ነው? እንደዚህ ነው እንዳይባሉ አስ ሞባይል ገዝተሽ ስጫቸው፣ ላይቭ የሚገቡበት። ከዛ ከዛ አስር አንበሳ አውርጅላቸው ይላቸው። ከዛ ከዛ ስለ አንቺ እና ስለ እናትሽ ማወቅ ትችያለሽ። እሷ ምን አለች? ይሄንን ትበላላችሁ፣ አንበሶቹ ታስረዋል። እናቴ አረሉም ይነፉ አለች ያቃቸው አትፈልግ አትችልም። ምክንያቱም እናት ነቻ እናቷ ስለሆነ ትክክለኛ ስንቱ ነው እኮ እናቱን ፍለጋ ሚዲያ ላይ የሚንከራተት እኮ በጣም ብዙ ሰው አሉ። እንደውም ሳት ለፊ ወደዚህ ወደዚህ ሳ ሚዲያ ላይ እናቴን አፋልጉኝ ብላይ ሳ እቺ የመሰለች ውጥምጥም ሴትዮ ፈልጋ ካመጣችለሽ ወሳይ ብለሽ ነው መጥራለ አምጧትና እናቴ ከሆነች እኔ በአሁኑ ሰዓት ያለኝ አቅም በጣም ጦሮ ስለሆነ እናቴን እንዶ አግዛት አሉ ነይ በአካል ላግኝሽ ብለሽ እናቷን እናትሽን በቪዲዮ ኮልም በምንም በስልክ በስልክ መገናኘት አለብሽ እውነት ከሆነ ውሸት ከሆነ ደግሞ እቺ ሴጣን ዩኒቨርሲቲ ሴትዮ ነጭ ቀማል ያላችሁት ታፕታፕ እያደረጋችሁ ታፕታፕ አድርጉ እባካችሁ ኮፒሊንክ አሉ ኮፒሊንክ ነይ ወጪ አንቺ ምን ትሰራለሽ የትውልድ ብክሁን ወልዳ የጥም የጣለቻት እናት እናት አትሆን። የትኛዋም እናት ወልዳ ከጣላች ልጅ ሆና እናት አይደለችም። ባናቷ ት በአባቷን ያደገችው ቤታ በአባቷን ብቻ ነው። ለአባቷን ህይወቷን መስዋዕትነት የምታረገው ምክንያቱም አባቷ መስዋዕትነት ስላደረገላት። ግን እቺ ያሳፍራል፣ ቤታን ያሳፍራታል ብላ ያሰበችው ነገር ምንም ሊያሳፍራት የሚችል ነገር የለም። ስለምን ታፍራለች ሲጀምር ጭራሽ ቤት አቁጥ ስታለቅስ ነበር ሰዎች እንዲያሉኝ እንዲያሉኝ እያለች ስለምንድን ነው የምታለቅሽው የተገኘው እኮ አውሬ አይደለም ሰው እኮ ነው የቤት አናት አለች እቺ ደሞ የቤት አናት የምትኖረው ቀበሌ ቤት ውስጥ ነው ቀበሌ ቤት ውስጥ የሚኖር ሰው እኮ ቀበሌ ቤት ውስጥ የሚኖር ሰው እኮ እንደባለ ሀብት ነው የሚቆጠሩ አታቂም እንዴ ስንቱ ክራይ ውስጥ ተከራይቶ እቃውን እያወጣ? ስንት ሁለት ጊዜ የሚንከራተትበት እያገቡ የሚንከታተት በየሰፈሩ ቤት ክራይ የሚንከራተት ሰው በበዛበት ሀገር ላይ ቤት አጡ መሬት ላይ በሚንከባልልበት ውጭ በሚያርልበትና ዝናብ በሚመታበት ሀገር ላይ እንዴት ቤታናት ቀበሌ ናቸው የሚኖሩት? ምን አይነት የወረደ የወረደ አቋቋን ነው ምታወል? ምን አይነት የጀለገገ የጀለገገ አሁን ወሬ ነው ምታወል? የቀበሌ ቤት ውስጥ ኖረችና አኖረች፣ ለቤታ ክብር የሚቀንሰው የሚጨምረው አለ? ምንም እኮ የሚጨምረውን የሚቀንሰው ነገር ቤታ፣ ቀበሌ እናትሽ፣ ቀበሌ ቤት ውስጥ ነው የምትኖረው፣ እንዴነች? ምን አይነት እኮ። እኔ እንደው ሰው የሚያስጨንቀው ነገር በጣም የሚያስጨንቀው ነገር ይገርመኛል። አሁን እኔ የፈለግከውን በአናተ ተተክለ፣ ስለእኔ የፈለግከውን ነገር ብታመጣ ቅንጣይ ጥፍር ቆሻሻሉ አልቆጥረም? ለምን እንትኔን አታመጣም? ጀላይን ለምን አታመጣም? አውጥተህ አይመለከትህም። ሰው እንኳን ለዚህ አይነት ነገር አግኝቶብኝ ይዞልህ ቢመጣና ይሄ ጆን ባባ ጀላ ነው ቢለ እኔ ቁጭ ብዬ ነው ማለት እንደ ይሄን ደስ ይላል እንደ ምናምን ነው ብዬ ማስበል ስቀላል። በራሴ በገዛ በገዛን ንብረቴ ምን አገባህ ነው። ምንም እኮ አይመለከታቱም፣ ምንም ምንም የማይመለከታችሁ ነገር ላይ ትገባላችሁ፣ ሰው ለማሸመቀቅ። እኔ ቤታ በእንደዚህ አይነት ጉዳይ ላይ ትሸመቀቃለች ትሸመቅቃለች ብዬ ምክንያቱም ብዙ ያሳለፈቻቸው ነገሮች ስላሉ በእንደዚህ አይነት ነገሮች እሷ ታለቅሳለች፣ ምናምን ትከፈለች፣ ታዝናለች። ሚዲያ ላይ ወጣ እዛች ሀቢባ ጋር ሄዳ ጭራሽ ሁሉ ልጄ እናቴን እውነተኛውን እናት ሁን አትሁን አፈላልጊኝ ትላለች ብዬ ጭራሽ አላሰብኩትም። አይደል የፈለገው ነገር ቢወራ ማለት ኮንፊደንስ ሳይኖራት ትክክለኛ እውነት እናቷ ከሞተች ትክክለኛ እንደዚያ ነው የምትናገሩ አንዳንዶቹ ማ እኮ ቲክታክ ታፕታፕ እያደረጋችሁ ታፕታፕ፣ ኮፕሊን ኮፕሊን፣ ደግሞ ትላልቅ ሰዎች ናቸው ነገረኞች። ትላልቅ ሰዎች ነገረኞች ናቸው ነገረኞች። እችም ነገረኛ ነች። እነማሚ የሚሏቸው ከነ ቤታ ጋር የሚጣሉትን ሰዎች ያቸው በእድሜ የቋቁ እንዲቅቅቅቅቅ ያሉ ሰዎች እንዲቅቅቅቅ ያሉ በእድሜያቸው ራሱ ይሄድ እድሜያቸው የጥጌ ላይ ነው። እቺ አሁን የምትቀመጥበትም ወንበር እኮ ተቀምጣ አሁን ላይቭ ላይ ገብታ ተቀምጣ ተቀምጣ አራት ሰዓትም ሶስት ሰዓትም ተቀምጣ ላይቭ ላይ ስትነሳ፣ ድምጽም ብትሰማ እስክስታ ትመታበታለ በወጎበዋ ማለት ነው። ልክ ስትነሳ የሚሰማው ድምጽ እስክስታ ያስመጣ። ለዛም ደግሞ እዚህ የደረቀው ወንበር ላይ ቁጭ ብላ ማለት ነው። የደረቀው ወንበር ላይ የደረቀው ወንበር ላይ ቁጭ ብላ እንደዚህ አይነት መጥፎ ነገሮችን ማውራ ያወራች እንደዚህ አይነት መጥፎ ነገሮችን ያወራች እንደ እነቤታ የሚቀመጡበትን ወንበር ላይ ብትቀመጥ ደግሞ አስቧት ቤታ የምትቀመጥበት ወንበር ላይ እቺ ሴትዮ ብትቀመጥ ደግሞ አስቧት። የምሬን እኮ ነው። ቤታ የምትቀመጥበት ወንበር ላይ እችኛዋ ሴትዮ ብትቀመጥ አስቧት። ምን አይነት ወሬ እንደዚህ ደረቅ ወንበር ላይ ተቀምጣ ይህንን ወሬ ካመጣች፣ በጣም ምርጥ ወንበር ላይ ከተቀመጠች፣ እንደነ ቤታ አይነት ወንበር ላይ ከተቀመጠች ምን አይነት ወሬ ይዛ ልትመጣ እንደምትችል አስቧት። እንዴ እነ ቤታ እኮ የሚቀመጡበት ወንበር እኮ ጭንት ጭንቀት ራሱ አይፈልግም። በጣም ስትጫኙ እራሱ ራሱ ኧረ ተይኝ፣ እንደዚህ ነው ወንበሩ። ኧረ በጣም ተጫንሽኝ እኮ ቤታ፣ ምንድን ነው አስበኝ፣ ቁጭበኝ ነው የሚለው ወዙ ራሱ ማለት ነው። አንድ ጊዜ እንዲሁ ሁለት ትግሯን እግሯን ስታስቀምጥመ፣ አንስቶ መሬት አፈረጣት ይዞ። ምክንያቱም በስትክክል እንድትቀመጭበት ነው ይፈልጉ። ደልደል ብለሽ ምናምን ተኮራርተሽ ምናምን እጅ ወንበሩን ሶስት ይሄ የደርግ መኪና ይመስል ክክክ አድርገታ እንዲያስገብታ ነው የምትቀመጠው። ወንበሩ ከዛ የሆነ ጠረጴዛ ለፊት ለፊት ነው። እንዲ እጇን ትደቅናለች። አማማጥ ሮቦት ከአንዱ ወደ አንዱ እስክሪን እንዲህ እኔም ብለው ልጅቷ እናቷን እንግዲህ አግኝታለች አያችሁ። እንዴ ብለ እንዴ ነው የምትለው። ቃላትን ለማውጣት እንኳን ያላት ጉልበት የዞረበት ዜሮ የሆነ ጉልበት ነው ያለው። እውነቴን ነው። ማለት አቀማችሁን ወቁ። ሰው ለማሽማቀቅ እናት አገኘው ብለሽ ይዘሽ ትመጫለሽ እንዴ? ቤታ አጥላን የገደለች ተሳክ ነው ይደለች ነው አይ ታዝናናኛለች አንዳንዴ ቲክቶክን በደንብ የማየው እሷን ነው አንዳንዴ በጣም መቅ ስታወራ ምናምን ቢያንስ አስር ደቂቃ ምናምን እ አንድ ቤት ውስጥ አስር ደቂቃ ተቀምጬ ላይ አልችልም አስር ደቂቃ ምናምን ይቀመጣሉ ቤት ቤታ ሌላ ቦታ እንደዚህ ረጅም ሰዓት እኔ ቲክታክ ላይ ተቀምጬ አለቀ በራሴ ቤት ካልሆነ በስተቀር እናትን እናትሽን ይዘሽልሽ መጣሁ ስትል እንኳን ይዘሽልኝ እንኳን ደህና መጣሽ እናት የመጣሽ ነይ እስቲ ማንሽ አንቺ ኬት ነው የመጣሽው እሺ፣ እንዴት ነው የሆነው? ታሪኩ እንዴት ነው? እንደዚህ ነው እንዳይባሉ ሞባይል ገዝተሽ ስጫቸው ላይ የሚገቡበት ከዛ አስር አንበሳ አውርጅላቸው፣ ከዛ ስለ አንቺና ስለ እናትሽ ማወቅ ትችላለሽ። እሷ ምን አለች? ይህንን ትበላላችሁ አንበሶቹ ታስረዋል። እናቴ አይደሉም ይነፉ አለች። እናቶ እናቶት ይነፉ ብለውታለች። ምክንያቱም ለማሽቃበጥ ነው የመጡት። ለማሽቃበጥ ስለመጡ ይነፉ ብለው ወታለች። አይ ፍሬውት ይባላል አለች እኮ ቤት አይባልም ስትባል አረ ይባላል። ምክንያቱም እሷን ለማሸማቀቅ የመጣ ሰው ግድ ነው። አሁን እኔ ለማሸማቀቅ ምናምን የሆነ ሴትዮ ተገዝታበት መጣ ተነፊ ነው ማለት ተነፊ ነው ማለት ጣለቸቅ ወሷል። ይነፉ ታብታብ አርጉና ስር ያስገቡ። ኮፕሊንክ አርጉ ልኝ እባካችሁ፣ ኮፕሊንክ አርጉ። ለእኔ ጥሩ ሆኖ የመጣ ሰው በጥሩ ነገሩ ላናገሩ ይችላለ። ከዛ ውጪ እኔ ለማሸማቀቅ የመጣ ሰው እናቴ እንዴት ሁኖት ምናምን አለ ይነፉ ነው ምላቸው። ሲቀጥል እናትነታቸውን ለማሳወቅ ለእሳቸው አስር አንበሳ የሚወርድበት ምንም ምክንያት የለም። ለምንድነው የሚወርዱት? ትክክለኛ እናታቸው ከሆኑ መሆኑ ካወቀች በኋላ እኮ በጣም ብዙ ከአንበሶች በላይ ብዙ ነገር ታደርግላቸው ትችላለች። ጥሩ ነገር ላይ ነው ያለችው። አሜሪካን የምትኖሩ ሰዎች ወዷታል። በቤታ ስም እርዱ ብሎ ሰጧቸው አንበሳ ብትል በስሟ ሰጧቸው ብትል እንጃ በጣም ብዙ አንበሳ ይሰጧቸዋል፣ ሰው እሷን ከመወደዳቸው የተነሳ እኔም ራሴ ያለኝን ቴሌቪዥን እና ፍሪጅ ምናምን አንድ ላይ ሸጬ ቀርቅምቀም አድርጌ አንድ አንበሳ ገዝቼ የማወርድላቸው ነው ይመስለኝ። ትክክለኛ እናታቸው ከሆነች ማለት ነው። ከቤት ሚስት የበታባረረ ቴሌቪዥንንም ፍሪጅንም አልገውንም ምናምን ሸጬ አንበሳ ለቅላቸዋለሁ። የቤታና ትክክለኛ ከሆነ ካወቀን በኋላ ማለት ነው። ከዛ ውጭ ምንም ነገር ልንለቅ አንችል ልናደርግም አንችል። እሷ እንድታደርግ አልቻለችም ተናግራለች። እንትን ሊሆኑ የመጡት ተነፉ ብለውታለች። እግ እጭ ባትሪው ያለቀ እንትን እኮ ነው የምትመስለው ስታወራ፣ ራሱ ባትሪው ያለቀ ሰው እንዴት ናቸው። እዚህ ጋ ነው የምትመጣው መሰለኝ፣ ሴትኛዋ። አያችሁ አያችሁ፣ በግድ ነው ቃል እንኳን የምታወጪው ከውስጥሽ አንቺ ትልቅ ሴት ነሽ ተከበሪ። አንቺ ከድንጋይ ሆንሽ፣ ሰው ነሽ ሰው ወንበር ላይ ይቀመጣል። አንቺ ድንጋይ ላይ ቁጭ ብለሽ ቀኑን ሙሉ ላይ ብለሽ ትገቢያለሽ። ስትነሽ እንደ በር መዝጊያ ሲብለሽ ነው ምትቆሚው። አንቺ እነዚያ ስትነሽ አጠገብሽ ያለ ሰው እስክስታ ይመጣል። አንቺ በአንቺ ሁኔታ ማለት ነው፣ ታፕ ታፕ እያረጋችሁ ኮፕሊንካ ነው ይህ ዜት የሌለው ጎማ ከካም ወጣት ሰዎችን እንትን ለማለት ለማንቋሸሽ ምናምን አ ወጣት ለወጣት ይናፉ ይባሉ ችግር የለብኝም። በእውነተኛ ነገር ላይ በጣም እኮ በብዙ በማስመሰል ነገሮች ብዙ ሰዎች እንደሚሳደቡ ምናምን አቃሉ ያልሆነ ነገር እየፈጠሩ እንደሚያመጡ ይታወቃል። አንቺ ግን በሀሰ የቤታ እናት በቀበሌ ቤት ውስጥ ነው የምትኖረው። ቀበሌ ቤት ታዲያ ከግል ቤቶች ጎን ቀጥሎ ያለ ቤት ነው። ቤት የሌለው አለ አይደለ? ተከራይቶ የሚኖር አለ አይደለ? ቤተክርስቲያን ስር የሚያድር ስንት ሰው አለ አይደለ? ምነው ቤተክርስቲያን ስር ነው የሚያድሩት እንኳን ብትይኝ ይሻልሽ ነበር። ትንሽ ትንሽ ደግሞ ለማሸማቀቅ ይሆን ቀበሌ ቤት ውስጥ ነው የሚኖሩት። ቀበሌ ቤት ውስጥ መኖር ማለት እኮ እናቱ ሀብታም እኮ ነው ቀበሌ ቤት የሚኖረው። አሁን ቀበሌ ቤት ለመግዛት እኮ ነው ዘው የሚሯረጡ። ቀበሌ ቤት ውስጥ ቀበሌ ቤት ለመግዛት ነው የሚሯረጡት። ቀበሌ ቤት ለመግዛት ሰው የሚሯሯጠው። እናትን መቼ ደስ አትይኝ። እኔ ሳኔ ብዙም አላየሽም ግን አሁን እንደዚህ የተቆራረጡ ቪዲዮዎች ምናምን ሳይ ወሽካታ ነገር ነሽ አንቺ